ዩኤን የተባበሩት መንግስታት ሰሞኑን የጻፈው ደብዳቤ አለ። በደብዳቤው ይህንን ደብዳቤ ቀጥታ ለዩኤን ሴክሬተሪ ጀነራል ጽፎ አለ ቢ ሁለት ገጽ የሚሆን በጌዲዮን ጢሞቴዎስ በኩል አቋሙን የገለጸበት የሆነ አቤቶታ ያቀረበበት አይተናል። ይህንን አቤቶታ ብዙ ነገሮች እዛ ውስጥ አሉ። እንግዲህ እሱ ያለው አንዱ በሰኔ ውስጥ የጻፍኩላችሁ ደብዳቤ ደርሷችኋል ወይ ብሎ ጠይቆ ነው የሚጀምረው። ለዛ መልስ አልተሰጠውም መሰለኝ፣ ያው እሱን ለማስታወስ ወዳለው ብሎ ደግሞ ወደ ሀተታው ይገባል። ደብዳቤውና ለነገሩ መልስም አልተሰጠም። ለአቢይ መልስ የሰጠ ዩኤን ነጋር የለም። እሱ ግን በሰኔ በዚሁ ዓመት ሰኔ ውስጥ ደብዳቤ ጽፎ እንደነበር እሱን አስታውሶ ነው። እዛ ውስጥ እንግዲህ በተለይ ደግሞ ኤርትራን ወነጀለ። ኤርትራና ህዋት ጽምዶ የሚባል ጥምር ቡድን ፈጥሮ እየተዋጉኝ ነው ልዋጉኝ ነው። በተለይ ደግሞ ፋኖን እነሱ ናቸው የሚያስታጥቁት በፖለቲካም በቁሳቁስም ያደራጃሉ ይላል። በግልጽ እንዳውም ወልዲያ ላይ የወጋኝ ነኚህ ህወሃትና ኤርትራ ናቸው ብሎ በአደባባይ በአደባባይ ኤርትራዎች እና ቲፒኤልኤፎች አሁንም ወልዲያ ደርሷል ብሎ ይሄ እንግዲህ ለዓለም አቀፍ የተጻፈው ደብዳቤ ነው። እዛ ላይ እንትን ብለዋል እና ክሶች በደንብ ከሰዋል። በተለይ ህዋትንና ኤርትራ መንግስትን ነው የከሰሰው። የሁለቱም የኤርትራና የህዋት ምላሾችን በኋላ እንመጣበታለን፣ ምንድን ነው ያሉትን የሚለውን በደብዳቤው ላይ ምንድን ነው የተረዳው ከዚህ አቢይ ምለው ፋኖ አይደለም የመታኝ ወልዳን የወረረው ወይ ለመቀበል ወልዳን እንደው እዛ ላይ የተሸነፍኩት ማለት አላለም፣ ግን ወልዳ ላይ የተሸነፍኩት በህወሃትና በኤርትራ ቀጥታ ተሳታፊነት ነው የሚል ነገር ብሏል። እዛ ላይ ብሏል። ምንድን ነው ከዚህ ደብዳቤ የተረዳው? ይታናንተ በነገራችን ላይ አሁን አንተ ታቆምክበት ለመቀጠል፣ ይሄ ትልቅ አድሚሽን ነው ማለት፣ ተሸንፈናል የሚል ነው ከፋኖ ጋር በተያያዘ ማለት ነው። ቃል በቃል ባይሉትም አንድ ትልቅ አገርን እያስተዳደርኩ ነው የሚል አንድ አገዛዝ ከሌዚ ቦታ ላይ አጠቃኝ ሲል ምን ማለት ነው? ማለት ለዓለም መንግስታት እኮ ነው የምትጽፈው። የሰፈር ውስጥ ቡና ስጠጣ የምታወራ ወሬ አይደለም። ለዓለም መንግስታት የተጻፈ ለነ አንቶኒዮ ጉተሬስ ስም ጠርቶ ኒውዮርክ ብሎ በአድራሻው የተጻፈ ነው። ፋኖ መታኝ ስትል ምን ማለት ነው? ተሸንፍ ያለው ምንም ሌላ እንትን የለውም። ከዛ እንጀምር ብዬ ነው አንተን እንዳነሳኸው ክሶችን ነው የደረደረው። አንደኛ የከሰሰው ህወሃትን ነው፣ ሁለተኛ ፋኖን ነው። ኤርትራ ደግሞ በአዝማችነት ነው የተከሰሰው። እንዲህ ብሎ ነው የከሰሰው፣ እያዘመተብኝ ነው፣ ቁሳቁስም ኃይልም እያቀረበ እያደራጀም እያዘመተብኝ ነው የሚል ነው የቀረበው ክስ። አሁን ወደዛ ትርጉም በኋላ እመለሳለሁ። መጨረሻ አካባቢ ደብዳቤው የሚለውን አንድ ነገር ለማለት እፈልጋለሁ። መጨረሻ ላይ ሄዶ መደራደር ግን እንፈልጋለን ይላል። እኔ በጣም የሚገርምኝ ነገር እዛ ሰፈር ማሰቢያ የሚባል ነገር ጠፋ ወይ ነዋ። ማለት ትንሽ እንኳን ከአቢይ ትንሽ ተሽሎ እንኳን ይሄ ደብዳቤ ምን ይላል ማለት፣ መልእክቱ ምንድን ነው ብሎ አንድ ጊዜ እንኳን አስቦ ጥሩ ማለት አንድ አይነት ብዙ ቴንሽን ነው ያለበት ደብዳቤው። እርስ በራሱ የሚደባደብ ነው ማለት ነው። ስለ ምንድን ነው የምትደራደረው? ማለት ምንድን ነው ድርድር ያመጣው? ማለት ምንድን ነው ድርድር? እስከዛ ድረስ ያወራው ኤርትራ አዘመተብኝ እንዲህ አደረገኝ፣ በጓሮ መጣ፣ በፋኖ በኩል በዚህ እያለ እየከሰሰ ነው እዛ ከዛ በኋላ ግን መደራደር እንፈልጋለን ይላል። ስለምንድን ነው የምትደራደረው ነው ማለት ደብዳቤ ነው። ስለ ደብዳቤ እያወራን ስለሆነ ነው። አሁን አሁን እነሱ ሜዳ ላይ ጥሩምባ እየነፉ እያስነፉ የሚጮሁትን ሳይሆን ለዓለም መንግስታት የጻፉትን ደብዳቤ አንብበን ነው እያወራን ያለ። ደብዳቤው ምን ይላል ነው። በአንድ በኩል ክስ እያቀረብክ መጥተውኛል፣ እንዲህ አድርገውኛል እኔ ግን ሁል ጊዜ ለሰላም የሚቆም ሰው ሆኜ እየታገስኩ ነው፣ እስከ መጨረሻ ግን ደግሞ አልታገስም ይላል እዛው ደርሶ። ይሄን ሁሉ ክስ እያቀረበ መጥቶ ደግሞ ድንገት መጨረሻ ላይ መዝጊያ ላይ ሲደርስ መደራደር እንፈልጋለን ማለት አንደኛ ጽሁፍ ሲጻፍ መልእክቱ አብሮ ይሄዳል ወይ ኮሄረንስ አለው ወይ የሚል ነገር ማየቱ ጥሩ ነው። ማለት ለነሱም እዛ ሰፈር የሚያስብ ሰው ቢጠፋም፣ ምክንያቱም የአብይ ሰፈር ነው። ማሰቢያ ቢጠፋ ምንም የሚገርም ነገር አይደለም። ግን የፈረመው ልጅ ራሱ ለዚህ ትንሽ ማሰብ ነበረበት፣ ቁጭ ብሎ ምንድን ነው የሚለው ብሎ እና አሳፋሪ ነው በእውነቱ ከሆነ በአንድ አገር ስም እንደዚህ በቴንሽን የተሞላ እርስ በራሱ የሚደባደብ ደብዳቤ ጽፈ መላክ ራሱ አሳፋሪ ነው። ሊያፍሩ ነው የሚገባው የጻፉት ሰዎች፣ የፈረመው ልጅም ጭምር ማለት ነው፣ አቢይ ቢሆንም ባለቤቱ። እቺን በአንድ በኩል ልልን ለማለት ነው። እና ከዛ ውጪ ምንድን ነው ያለው ነው የቀረበው ክስ? የቀረበው ክስ በኤርትራ ላይ፣ በፋኖ ላይ፣ በቲፒኤልኤፍ ላይ ይሁን እንጂ ከሜዳ ላይ እያስፈራራ ከፈለግኩ እወጋለው እያለ፣ በዘ ኢኮኖሚስት ጭምር ሪፖርት የቀረበበት ማን ነው? ሜዳ ላይ የሚፎክር ሽለላ ላይ ያለው ማን ነው? ሽለላ እያሰማ ያለው ማን ነው? እመት አለው ከፈለግኩ አፈር ድሜ ያስበላሃለሁ የሚል ማን ነው? እንደዚህ እየፎከረ ያለው አለም እየሰማው ነው ማለት ነው። ፉከራው እየተሰማ ነው። በአለም ደረጃ አፈር ድሜ ነው የምናዝግጣችሁ፣ ከፈለግን ከፈለግን እንደ ጋዛ እናረጋችኋለን። ይህንን ነው ኢኮኖሚስት እያቀረበው፣ ይህንን ነው አንድ ሰው ነገረኝ ብሎ ኢኮኖሚስት የሚያመጣው። ከፈለጉ የኢትዮጵያ ወታደሮች ከፈለጉ ኤርትራን ጋዛ ማድረግ ይችላሉ ብለውኛል ይላል። ማለት ከአደባባይ እየታየ ያለው ቀረርቶ ፉከራ ሽለላ አለ በብልጽግና በኩል ኤርትራ እስካሁን በአደባባይ የተሰማው መልስ ሲሰጥ ነው እንጂ ሽለላ ሲያደርግ አይደለም መልስ ሲሰጥ ነው የሚታይ ህወሃትም መልስ ነው የሚሰጠው ፋኖ ውጊያ ላይ ነው ያለው እሱ መልስ መስጠትም መግለጫ መስጠትም እያደረገ ነው ግን ምንድን ነው ነው በአጠቃላይ እየተካሄደ ያለው ምንድን ነው ነው? ይሄ ደብዳቤውን ስታይና መሬት ላይ ያለው ነገር ሲታይ ምን እየተካሄደ ነው ነው? ይሄ የብልጽግና ደብዳቤ የሚናገረው እነሱ ማለት የፈለጉት በአንድ በኩል ኤርትራ እየጎዳኝ ነው፣ ሉዓላዊነቴን እየጣሰ ብዙ ነገር እየሰራብኝ ነው መጀመሪያ ኤርትራ ሄዶ ጋብዞ በግብዣ ግብዣ አቅርቦለት የአገር ሉዓላዊነትን አስጥሶ እስከ ዛሬ ድረስ ያልተመለሰን መሬት ሰጥቶ ቁጭ ያለው አቢይ ራሱ ነው። አስመራ ሄዶ ከሳህን ፍትፍት እያቀረበ እንደ ተላላኪ ማለት ሁሉም ስራ በጣም የሚከበር ነው ማለት ስራው፣ ያ ቢሆን ፍትፍት ማደል ቢሆን ምንም ችግር የለውም። አንድ ከፍተኛ አስፈጻሚ አገርን ይወክላል የሚባል ሰውዬ ዝቅ ብሎ በእምብርክክ እየሄደ ፍትፍት እያቀረበ ለኢሳያስ ቡና እያደለ ዳቦ እያስጨበጠ እያስያዘ እንደዚህ ነው ጋብዞ ያመጣው። ጋብዞ አምጥቶ ህዝብን በጅምላ አስጨፍጭፎ ሲያበቃ የአገር ሉዓላዊነት ኤርትራ ደፍሮብኛል ይላል። ይሄ ብቻ አይደለም። ፕሪቶሪያ ከተፈረመ በኋላ የዓለም መንግስታት ሳይቀር፣ የአውሮፓ ህብረት ሳይቀር፣ የአሜሪካ ስቴት ዲፓርትመንት ሳይቀር ኤርትራ ወታደር የኢትዮጵያን መሬት ለቆ እንዲወጣ አድርግ ኃላፊነቱ አለብ ተብሎ ሲለመን ነው የከረመው። ምንም ነገር አልተናገሩም። አንድም ነገር አልተናገሩ። ምንም ነገር አላ ኤርትራ የያዘውን መሬት እስከዛሬ ይዘው ነው ያለው። ምንም የጠየቀው ሰውም የለም። ስለዚህ አንደኛ የሞራል እንትኑ ከየት መጣላችሁ ብለምጠይቃቸው የምጠይቃቸው ሰዎች አይደሉም። ማለት ሞራሊቲ የሚባል እዛ ሰፈር ስላልተወለደ ሰው ይታዘበኛል የሚል ነገር የለም። በአጠቃላይ ብልጽግና እየተናገረ ያለው ከዚህ በፊትም ሁለት ወር ሆኖታል መሰለኝ፣ አብይ የዲፕሎማሲያዊ ዘመቻ ወደ አውሮፓ ሄዶ ነበር። ወደ ጦርነት መሄድ ልንሄድ እንችላለን፣ ተቸግረናል በኤርትራ ጉዳይ የሚል ዲፕሎማሲያዊ ዘመቻ አድርጎ የጣሊያን ጠቅላይ ሚኒስትር ተቀበለችው። እንግሊዝ ጥፋ፣ ከዚህ ነው የተባለው። ይሄ በድንገት የሚመጣ ሰው ተቀባይነት የለውም። እዛ ገር ሂድ ከዚህ ነው የተባለው። ምንም ተቀባይነት አላገኝም። ፈረንሳይም ሄዶ ፕሬዚደንቱን አግኝቶ ነው የሄደው። ብዙ አገራት ላይ ዘመቻ ለማድረግ ብሎ አልተሳካለትም። ነገር ግን እንደዚህ አይነት አሁን ደብዳቤው ላይ ያለውን አይነት ንግግርና የዲፕሎማሲ ዘመቻ ለማድረግ ብዙ ስራ ሰርቷል። ምንድን ነው ጦርነት ከሄድኩኝ በራሴ የተነሳሽነት ሳይሆን ኤርትራ ስለነካካኝ ነው በሚል ይሄ ነው እየተካሄደ ያለው ውጊያ። እየሄድኩ ነው ይወቁልኝ፣ እያለ ነው የሰውዬ ጦርነት እየሄድኩ ነው። ጦርነት የሚሄደው ደግሞ ኤርትራ አስቸግሮኝ ነው። ፋኖና ትግራይን እያዘመተብኝ እያስቸገረኝ ነው። ስለዚህ እኔ ወደ ጦርነት ሊሄድ ነው። እንዲህ ነው የሚለው። መልዕክቱ እንደዚህ ነው። ምንም ሌላ ነገር የለውም። እስከ መጨረሻ አይደለም የምታገሰው ማለትም ማለት ነው እኔ እስካሁን ታግሻለሁ፣ እስከ መጨረሻ ግን አልታገስም ማለት እኔ ወደ ጦርነት ልሄድ እችላለሁ እወቁልኝ ነው። በኋላ እኔ እኔ ላይ ዘመቻ እንዳትከፍቱ የዲፕሎማሲ ጫና እንዳታመጡብኝ የሚል ነው። ይሄንን ሳይ እኔ ከሜዳ ላይ የሚደረገው ቀረርቶና ፉከራ ጋር የሚናበብ ነው። ይሄ እንደፈጠጣቸዋለን፣ እናጠፋቸዋለን ከፈለግን ጋዛ እናረጋችኋለን ቀይ ባህር የኛ ነው የሚል በነገራችን ላይ ዘኢኮኖሚስት ኢረደንቲስት ነው ያለው። ተስፋፊነት ተስፋፊነት የለከፈው የኢትዮጵያ መንግስት ነው የሚለው እንደዚህ ነው የቀረቡት። ይህን ነው ዓለም ያነበበው ተስፋፊነት የለከፈው የኢትዮጵያ መንግስት ነው የሚለው እና ያ የተስፋፊነት መንፈስ ከኃይለ ስላሴ ጋር አያይዞ ነው ዘ ኢኮኖሚስት ያቀረበው። ኃይለ ስላሴ ኤርትራ ላይ ምን ሲያደርግ እንደከረመ፣ ምን እንዴት የኤርትራ የነፃነት ትግል እንዴት እንደተወለደ ሁሉ በአጭሩ አቅርቧል እና ምንድን ነው ይሄ ሰውየ እያለ ያለው? ጦርነት ልሄድ ነው። ከሄድኩኝ የሰው አገር ሄደ ወራሃል እንዳትሉኝ። ምክንያቱም ከአገር ውስጥ ያለውን ችግር ተጠቅሞ ኤርትራ እየወረረኝ ነው፣ በእጅ አዙር እየወረረኝ ነው እያለ ያለው አብይ አሁን፣ በተጨባጭ ከሄድክ ምን ይፈጠራል፣ ምንድን ነው የሚመጣው እሱ ሌላ ነገር ነው። አብይ እየተናገረ ያለው ግን እኔ ያየሁት ምንድን ነው ወረራ ልሄድ እችላለሁ፣ ዘመቻ እንዳትከፍቱብኝ ብሎ መልእክት ልኳል። ይህንን ደግሞ የኤርትራ መንግስትም ህወሃትም መልእክቱን አግኝተው መልእክቱ ደርሷቸው አሁን እኔም ል መልእክት ደርሷቸው ነገር እየፈለገኝ ያለው እሱ ነው ብለው ነው እነሱም መልስ የሰጡት። ቀድሜ ወደዛ እንዳልገባ ምልኬሳ። አይ እንገባለን ወደዛ። አንተ እንዳልከው ሰውዬ አንደኛ የፋኖን ጉልበት አላምንም ብሎ ነው በግግምና ዓለም አቀፋዊ የሆነ ደብዳቤ ወልዲያ ላይ መሸነፉን አረጋግጧል። እዚህ ላይ ግን ደግሞ ማን ነው ያሸነፈኝ? አለ ኤርትራና ህወሃት ናቸው አለ። ኦኬ ተሸንፏል እንበል፣ በቃ በቃ ችግር የለውም። ግን መሸነፍን እንኳን አመንክ አብይ። አንዱ እሱ ነው። ሁለተኛው ምንድን ነው፣ በተለይ አስመራን አንተ እንዳልከው እስከ አስመራ ሂደን ሁሉ ሬዥም ቼንጅ እናመጣለን ብሎ አይደለም እንደ መከላከያ ሰራዊት የአብይ መከላከያ የሚያወራ በአደባባይ አሰብ የኛ ነው፣ አስመራ ራሱ የአንድ ቀን የተወሰነ የሰዓት ጉዳይ ነው ብሎ በአደባባይ ሲያወሩ የነበሩት እነሱ ናቸው። እና ተገላብጦች ነው የሚሆነው። ሁለተኛ ምዕራብ ትግራይን እና ሰሜን ምዕራብ ትግራይን ሙሉ በሙሉ ለኤርትራን ጋብዞ የሰጠው እስካሁንም ኤርትራ ነው አይደለ? እዚያ ላይ ያሉ ለምን እሱን አይመልስም? ኢትዮጵያ መሬት አይደለ እንደ የደቡብ ምዕራብ ትግራይ እሱን ከኤርትራ ሳይመልስ አስመራ የእኛ ነው እንዴት ይላል? ብሆን እንኳን የራሴን መሬት ልክ ውጣ ከዚህ ኤርትራ በቃ ይብቃ፣ ብሎ ሲለመን ነበር በአንቶኒዮ ጉቴሬስ ጭምር ሲለመን ነበር። አብይ፣ ዛሬ ደግሞ ለማኝ ነው ቀረበ። አብይ ይሄው ሊወሩኝ ነው እንደዚህ ወረረችኝ፣ ሉዓላዊነቴን ጣሴች። ምኑ ሉዓላዊነቴ አብይ? አንተ ቅድም እንዳልከው አብይ አይደለ እንደ ኢትዮጵያን ሉዓላዊነት የጣሰው ኤርትራን ጋብዙ ትግራይ ላይ የተፈጸመውን ወንጀሎችን ረሳን እንዴ? አንረሳም። ማን ነው ዋናው? አቢይ አህመድ ኤርትራን ጋብዞ። ስለዚህ አሁን የኤርትራ መሬት እኮ አሁንም የትግራይ መሬት እኮ፣ ይቅርታ፣ የትግራይ መሬት በተለይ ምዕራብ ትግራይ በኤርትራ ነው አሁንም ተይዞ ያለው። እሱን መመለስ እንኳን አልፈለገም። በፕሮፓጋንዳ ግን አስመራ ራሱ የኛ ነች ይላል አሰብ ምናምን ምናምን እያለ የሚገርም በዛ ደብዳቤ ውስጥ ደግሞ ምን ይላል ያው እኛ የባህር በር ምናምን ብለን ሳናወራ በፊትም ኤርትራ ኮ ጸባጫሪ ነበር እች ይህንን እናውቃለን ብሎ እንትን ይናገራል ያ ደብዳቤው እሺ እኛ የአሰብ ጉዳይ ሳናነሳ በፊት ራሱ ኤርትራ ወንጀለኛ ነች ብሎ ደብዳቤ ላይ ይዘዋል እንደዛ ከሆነ እንዴት ከወንጀለኛ ጋር ተባብረ ወረርክ? ራሱን ያምናል እኮ ማለት፣ ደብዳቤውን ሲጽፉ እንኳን ምንም ጭንቅላት የላቸው ሎጂክ የሚባል ነገር የለም። እና መጨረሻ እኔ ግን ያየሁት ደብዳቤውን መጨረሻ ላይ ቅድም አንተ ያልከው እሱ ነው የታየብኝ። ምንድን ነው አደራድሩን በቃ በቃ በቃ በቃ ይላል። እኔ ከኤርትራ ጋር መነጋገር እፈልጋለሁ ብሎ ደግሞ በጉልበት አላልኩም ይላል በደብዳቤው ላይ። እኔ ኮ ያልኩት አሰብ ምናምን ምናምን ያልኩት በህጋዊ መንገድ ብቻ እንዳውም በኢኮኖሚክ ኢንቴግሬሽን ምናምን ይላል። ይሄ በኢኮኖሚ ተዋህደን እኔ መሬት የኤርትራ መሬት ምንም አልጠየኩም እግዚአብሔር ምስክሬ ነው ይላል ደብዳቤ ላይ በጉልበት እያለ የነበረው እንትን በደብዳቤው ላይ፣ ዛሬ ደግሞ እኔ መቻልኩኝ ይላል። እኔ በህጋዊ መንገድ እንዲሁም በኢኮኖሚውን ትንትን ብለን ሁለታችንን የሚጠቅም ነገር፣ በኢኮኖሚ ስንተሳሰር፣ በቃ ባህር በርም እንድንጠቀም ትበቅድ፣ ይፈቀድልን በህጋዊ መንገድ ነው ያልኩ እንጂ እኔ በጉልበት አላልኩም ይላል ደብዳቤው ላይ። እኔ የሚገርም ደብዳቤውን ሆነ የጻፉ ራሱ ምን እንደጠጡ ምን እንዳጨሱ አይታወቅም። መጨረሻ ላይ ልመናን የደብዳቤውንትን ይህ ያቺ ማሰሪያዋ መጨረሻ ላይ እባካችሁ፣ የዓለም አቀፍ ማህበረሰብ ካላችሁ አሁኑኑ ቅረቡና አደራድሩን እኔ ከኤርትራ ጋር መዋያየት ፈልጋለሁ የምል መጨረሻ ላይ የተቀመጠችው ዋናው። ሌላው ይሄ ዝም ብሎ ፕሮፓጋንዳ ፍራቻ ይሄ ድና ያለው ይሄ ፋኖ አይደለም ምናምን ብሎ ይሄ መካድና ግን መጨረሻ ላይ አብዬ ባላንስ ኦፍ ፓወሩን አይቶ በአፍሪካ ቀንድ ያለውን ባላንስ ኦፍ ፓወር አይቶ ከኤርትራ ጋር እንደው ሽምግልና ሂዱልኝ እባክን፣ አንቶኒዮ ጉተረሽ ያው መጀመሪያም ደብዳቤ ጽፌልሃለሁ እንደምታስታውሰው፣ እንደምንም ያው ሽማግሌ ሆነ አቀራርበን በቃ በቃ የሚል ደብዳቤ ነው መጨረሻ ላይ ያስቀመጠው። እና ይሄ ምንድን ነው የሚያሳየው ካልነው አቢይ ፈርቷል። በጣም ፈርቶ። ሌላ ደግሞ አሁን አብይ ምንድን ነው ከፋኖ ጋር እየተዋጋ ነው። ከህዋት ጋር ውጊያ አልተጀመረም፣ ያው በአደባባይ አብይም እየተዘጋጀ ነው። የተለያዩ ሀይሎችን በአፋር ውስጥ እንትን እያደረገ በአዲስ አበባ ላይም አሁን አዳዲስ ሀይል አዲስ አበባ ላይ ፀረ ህዋት ሀይል እያዘጋጀ ነው አዳዲስ ምልምሎች እና አዲስ ገቢዎች አሉ። ዝግጅቶች አሉ። በተለይ በትግራይ በተመለከተ። ስለዚህ አጠቃላይ አሁን ወልዲያ ላይ ኤርትራ መታ እስከ ወልዲያ ድረስ መጥቶ ወጉኝ ካለው እና በአለም አቀፍ ህግ እኮ ፕሮፖርሽናል የሆነ እርምጃ እኮ ትችላለህ። ግን አብይ ፈርቷል፣ በጣም ፈርቷል። አሁን እኮ በኋላ ላይ እኮ ለሁለት ዓመት ነው እንግዲህ የባህር በር ጥያቄ ተብሎ በፕሮፓጋንዳ ሲነገር የቆየው። ሁለት ዓመት የባህር በር የሚባለው መቼ ነው የሚመጣልን ብሎ የእሱ ደጋፊዎች መጠየቅ ጀምሯል፣ ባይዘው የአብይ ደጋፊዎች ምንድን ነው ሁለት ዓመት ሙሉ እኮ ባህር በር ባህር በር ይበላል ይጠጣል ወይ ምናምን ብሎ የሱ ደጋፊዎች ራሱ መጻፍ ጀምሯል የአብይ ደጋፊዎች ምንድን ነው ባክፋይር አድርጎበታል በአገር ውስጥ። ስለዚህ አሁን አብይ አጣብቅኝ ውስጥ ገብተዋል። በተለይ ደግሞ በኦሮሚያና በአማራ ክልል እየተካሄደ ያለው እና መልሱ በቀጥታ ወደ የህወሃት መልስ ኮንቴንቱን እና የኤርትራ በፌስቡክ በትዊተር ላይ ፖስት ብቻ የማኔ ነው ፖስት ያደረገው፣ ንቆ እንደው ዝም ብሎ የተለመደ ወሬ ነው ብሎ ነው እንጂ ይህን ምንም ቁጥር ውስጥ እንኳን አልከተቱም። እና ህዋት ግን በጽሁፍ መልክ በተደራጀ መልክ ለዩኤን ደብዳቤ ጽፏል። ህዋት የነሱ አቤቱታል የህወሃት አቤቱታል ምን ይመስላል? አይተ እንዳየው ታና ቀድሞ ህወሃትን የከሰሰበት ለመንግስታቱ በተጻፈው ደብዳቤ አብይ ቀድሞ ህወሃትን የከሰሰበት ነገር የፕሪቶሪያ ስምምነትን በሚጥስ መልኩ እየተንቀሳቀሱ ነው የሚል ነው። ህወሃትን በዛ ላይ ነው መግለጫ በስፋት የሰጠው። እኛ በበኩላችን ይሄንን እየፈለግን ለዚህ እየተንቀሳቀስን ፍቃደኝነቱ በዛ በኩል የለም አሁን ደግሞ የተከሰስኩት ክስ መሰረተ ቢስ ነው የሚል ነው በአጠቃላይ ስለዚህ ፕሪቶሪያን በተመለከተ እንቅፋት ያመጣው እኔ ሳልሆን እሱ ራሱ አቢይ ራሱ ነው የተከሰስኩት ክስ ደግሞ አላግባብ ነው የሚል ነው በአጭሩ ሲታይ እነሱ ማለት ነው። ነገር ግን እነ የማነም መልስ ሲሰጡ እነሱም መልስ ሲሰጡ መነሻ ነገሩ ከአብይ እንደመጣ ማስተዋሉ ጥሩ ነው። እነኚህ ሰዎች አልከሰሱም። አሁንም ቢሆን የኤርትራን ብንቀንስ ህወሃት አልከሰሰም። ከዚህ በፊትም አቤቱታ እያቀረበ ያለው ፕሪቶሪያ በተመለከተ ነው። ፕሪቶሪያ እስካሁን በህይወት ካለ ማለት ነው ስራ ላይ እንዲውልልን አደራ እያለ በተደጋጋሚ መግለጫ እያወጣ እያፈገፈገ፣ በልመና መልክም ከትግራይ የሚወጡ መግለጫዎች እባካቹን የሚል ነው። አብይ ደግሞ ነገር የሚያበርድ ሳይሆን ጸባጫሪነት፣ አንደኛ ህወሃትን ከፖለቲካ መዝገብ ላይ መሻር ሁለተኛ፣ አሁን ደግሞ ፕሬዚደንቱንም ጭምር የመክሰስ የጊዜ አስተዳደሩን ፕሬዚደንት ጭምር መክሰስ። አሁን ደግሞ ሰሞኑን ፋሽን የሆነው ምንድን ነው? ጓደኞች ናቸው ወጥቶ የሚከሱት። ከዚህ በፊት አብረው ምንድን ነው ያለው? ከዚህ በፊት ይሄ ቋንቋ አፈርግጠን ተነስተናል የሚለው ጀነራል እነሱ ናቸው፣ አሁን እነ ታደሰን የሚከሱ እና በጣም አስቸጋሪ ነገር ነው። እና ወታደር እያደራጀ ወታደር እያደራጀ የትግራይ ወታደሮችን እያስኮበለለ እያደራጀ፣ ገንዘብ እየሰጣቸው እያስታጠቀ ህወሃትን ውጉልኝ እያለ የሚንቀሳቀሰው አብይ ነው፣ ህወሃት አይደለም። ይህንን እያቀረበ ያለው ማለት የጦርነትን ነጋሪት እየጎሰመ ያለው አብይ ራሱ ማለት ነው እና እነኚህ እየወጡ የሚናገሩት በትግርኛም በአማርኛም እየወጡ የሚናገሩት ከአብይ አካባቢ ያሉ ሰዎችም ይህንን እየካዱ አይደለም። የትግራይ በጀትም ቢሆን ከዛ ነው የሚሄደው። ስለዚህ አፋር ውስጥ ያሉ የትግራይ ወታደሮችም ከዛ ቀለብ ቢሰፈርላቸው ምንም የሚያስደንቅ ነገር አይደለም ብለው በአደባባይ እስከ መናገር ደርሰዋል። ለምንድን ነው አብይ የሚቀልባቸው የትግራይ ወታደሮች? ስለዚህ አሁን መዘናጋት የማያስፈልግ ነገር በፖለቲካውም በውትድርናውም መዘናጋት የማያስፈልገው ነገር። በተጨባጭ አብይን አብይ ይጥለኛል ብሎ ከደይዋን ቤተመንግስት ከገባበት ጊዜ ጀምሮ ይጥለኛል ብሎ የሚፈራ አሁንም ፈርቶ እየጮኸ ያለው ትግራይ ነው። ይህንን ልብ ማለት ያስፈልጋል። ትግራይ ነው፣ ኤርትራን ወይ ደግሞ ከውጭ ያሉ ኃይሎችን አይደለም። ማለት ያቃል። እሱ ከዛ የሚመጣ ምት ምን አይነት ምት እንደሆነ አብይ ቀምሶ ይሄ ለአዝመራ እና ለእርሻ የሚሆን ጊዜ ሰጠቻለሁ ብሎ መግለጫ የሰጠ ጊዜ ያቃል። እሱ ማለት ከዛ የሚመጣ ምት ምን አይነት ምት እንደሆነ የሚያውቀው ጉዳይ ነው። ጦርነት ለማንም ጥሩ ነገር ይዘው አይመጣም። አብይ ግን ሁል ጊዜ የሚመኘው ምኞቱ ሁሉ ጦርነት ነው። ስለዚህ የህወሃት መልስ አሁንም ቢሆን እኔ ፕሪቶሪያ ቢተገብርልኝ ፍላጎቴ ነው፣ በዛ ላይ መስራት እፈልጋለሁ ባካችሁን የሚል ነው። እንግዲህ እኔ ያየሁት። ልክ አመሰግናለሁ። ሁለት ነገር ላንሳና ልጨርስ እዚህ ላይ አንደኛ ህዋት እንዳሉት በመግለጫቸው ያስቀምጡት አብይ ሰበብ ፈልጎ ዳግም ጦርነት ትግራይ ላይ ለማወጅ እየተዘጋጀ ነው የሚለውን አስምሮበታል። ህዋቶች ኤርትራ ምናምን ምናምን ይላል። ኦኬ ያው ከፋኖ ጋር የገጠመ ነው እሱ የታወቀ ነው። አንዱ ይሄንን ብለዋል ህዋቶች ያ ደግሞ የእኛ ጉዳይ ነው ብለዋል ህዋቶች ያው የህዝብ ጉዳይ ነው ብለዋል። ሁለተኛ ደግሞ የኤርትራና የትግራይ ግንኙነት ህዝባዊ ግንኙነት ነው ያስፈልጋል የሚል ብሏል ህወሃት በደብዳቤው ህዝብ ለህዝብ ግንኙነት ያስፈልጋል ብሎ ደምድመዋል እንግዲህ እኛ አሁን የፖለቲካ ግንኙነት አለ የሚለውን እዛ ውስጥ ምንም የምናውቁ ነገር የለም በዚህ ሰዓት ሊኖር ይችላል አናውቅም። ነገር ግን ህወሃት ያመነው ህዝባዊ ድንበር ዘለል ህዝባዊ ግንኙነት ያስፈልጋል የሚለውን ደግሞ አምኖ ተቀብሏል ከዚህ የምንረዳ ምንድን ነው አብይ አሁንም ትግራይን ፈርቷል በዚህ ሰዓት ትግራይ ከተነሳ ኦሮሚያ ላይ እንደዚህ ሆኛለው አማራ ክልል ውስጥ እንደዚህ ሆኛለው ትግራይ ከተጨመረበት ቀጥሎ ያው ኢትዮጵያ ህዝብ አንድ ላይ ሆኖ አብይን ሊያባር ይችላል የሚል አብይም እየተንቀጠቀጠ ይመስለኛል